ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙሩ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 41። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማአስሩ ወረብኡ ለጥቅምት በዛቲ ዕለት አዕረፈ ሐዋርያ ቅዱስ ፊልጶስ አሐዱ ዘእምሰባ ወክሌቱ አርድእት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 14 በዚች ቀን ከሰባ ሁለቱ አርድእት ውስጥ የሆነ አንዱ ቅዱስ ሐዋርያ ፊልጶስ አረፈ። ጌታችንም በቂሣርያ ሀገር ባለፈ ጊዜ በውስጡ አስተማረ ትምህርቱንም ሰምቶ ክብር ይግባውና ጌታችንን አምኖ ተከተለው ከሰባ ሁለቱ አርድእትም ጋር ተቆጠረ። ጌታችንም ይሰብኩ ዘንድ ሁለት ሁለት አድርጎ በላካቸው ጊዜ ከእርሳቸው አንዱ ይህ ደቀ መዝሙር ነው። ከመድኃኒታችን ዕርገት በኋላ ሐዋርያት ከሾሟቸው ከሰባቱ ዲያቆናት ውስጥ የተቆጠረ ነው። እርሱም ወደ ሰማርያ ወርዶ አስተማረ ብዙዎችንም አሳምኖ የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ የተጎዳውን ሥራየኛ ሲሞንን አጥምቆት ነበረ፣ እርሱም የመንፈስ ቅዱስን ጸጋ በገንዘብ ሊገዛ አስቧልና። ከዚያም በኋላ ወደ ጋዛ በሚወስደው መንገድ ይሔድ ዘንድ መንፈስ ቅዱስ ፊልጶስን አዘዘው። በሔደም ጊዜ ለኢትዮጵያ ንግሥት ለህንደኬ በጅሮንዷ የሆነ ጃንደረባውን አገኘው። እርሱም እንደ በግ ሊታረድ መጣ የሚለውን የነቢዩ ኢሳይያስን መጽሐፍ ያነብ ነበረ። ፊልጶስም ጃንደረባውን የምታነበውን ታስተውለዋለህን? አለው። ጃንደረባውም ያስተማረኝ ሳይኖር እንዴት አውቃለሁ አለ። ፊልጶስም ስለ ጌታችን ስለመከራው ስለ መከራው ለዓለም ሁሉ ድኅነት ስለሆነው ሞቱ እንደተነገረ ተረጐመለት። ጃንደረባውም ጌታችን ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አመነ። ያን ጊዜም በፊልጶስ እጅ ከወንዝ ውኃ ውስጥ ተጠመቀ። ከውኃውም በወጡ ጊዜ መንፈስ ቅዱስ ፊልጶስን ነጥቆ ወሰደው፣ ጃንደረባውም ሁለተኛ አላየውም። ፊልጶስም ወደ አዛጦን ከተማ ደረሰ፣ እያስተማረም እስከ ቂሣርያ ሄደ። በከተማዎች ሁሉ በመዞር ወንጌልን ሰበከ። ከአይሁድና ከሳምራውያን ብዙዎችን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መልሶ የክርስትና ጥምቀትንም አጠመቃቸው። ለሐዋርያው ፊልጶስም ከእርሱ ጋር ወንጌልን የሚሰብኩ አራት ሴቶች ልጆች ነበሩት። አገልግሎቱን ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን እኛንም በቅዱሱ ሐዋርያ ጸሎት ይማረን በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህ ቀን ከሮሚ ሀገር የሆነ የከበረ የእግዚአብሔር ሰው ሙሴ አረፈ። የዚህም ቅዱስ የአባቱ ስም አውፊምያኖስ የእናቱ ስም አግሊያስ ነው። እነርሱም እግዚአብሔርን የሚፈሩ እጅግ ባለጸጎች ናቸው። አብዝተውም ይመጸውታሉ ሁል ጊዜም ይጸልያሉ። እስከ ዘጠኝ ሰዓትም ይጾማሉ ድሆችንና ችግረኞችን ሳይይዙ አይበሉም። ነገር ግን ልጆች የሏቸውም ነበረ። የእግዚአብሔርንም ፈቃድ የሚያደርግ የተባረከ ልጅን ይሰጣቸው ዘንድ እግዚአብሔርን ይለምኑት ነበር። ጌታችንም ልመናቸውን ተቀብሎ ይህንን መልኩ እጅግ ያማረ የከበረና የተባረከ ልጅ ሰጣቸው። በወለዱም ጊዜ በእርሱ ደስ ብሏቸው ለድሆችና ለምስኪኖች ታላቅ ምሳ አደረጉ። ስሙንም ሙሴ ብለው ሰየሙት። ትርጓሜውም የእግዚአብሔር ሰው ማለት ነው፣ ስለ እርሱም እግዚአብሔር ልመናቸውን ሰምተዋል እና ከዚያም በኋላ ሙሴን በመልካም አስተዳደግ አሳደጉት። መንፈሳዊ ሥጋዊ ትምህርትንም ጥበብንም ሁሉ አስተማሩት። አድጎም በጎለመሰ ጊዜ አባቱ አውፊምያኖስ ሚስቱ አግልያስን እነሆ ልጃችን ሙሴ አደገ ሚስት ልናጋባው በጋብቻው ደስ ሊለን ለእኛ ይገባናል አላት የሙሴ እናትም አግልያስም ሰምታ በዚህ ነገር ደስ አላት ከሮሜ ሀገር ታላላቅ ሰዎች ወገን መልኩ እጅግ ያማረ አንዲት ብላቴና አጋቡት ታላቅ ሰርግንም በማዘጋጀት ሸልመው አስጊጠው በቤተ ክርስቲያን ውስጥ በጋብቻ ስርዓት አክሊላትን አቀዳጇቸው ከዚያ በኋላ ስጋውን ደሙን ተቀብለው ወደሚሰርጉበት ቤት ገቡ ከዚያም በኋላ በማግስቱ አውፊምያኖስ ሚዜውን ጠርቶ እንዲህ አለው፣ ሙሽራው ወደ ሙሽሪቷ ገብቶ የጋብቻውን ሕግ እንዲፈጽም ንገረው። ያ ሚዜየም በነገረው ጊዜ ወደ ሙሽራይቱ ገባ። ድንቅ የሆነው ውበቷና ደም ግባቷን ተመለከተ። በልቡም አስቦ እንዲህ አለ፣ ይህ ሁሉ ውበትና ደም ግባት ኃላፊ ጠፊ አይደለምን? ይህንንም ብሎ ወደ ሰማያዊት መንግሥቱ የሚደርስበትን መንገድ እንዲመራው እግዚአብሔርን ለመነው። ሙሽራይቱንም እንዲህ አላት፣ የተባረክሽ እህቴ ሰላም ይሆንልሽ፣ የእግዚአብሔር ፍቅር አንድነት ከአንቺ ጋር ይኖር ክብር ይግባውና በጌታችን በኢየሱስ ክርስቶስም ዘንድ እስከምንገናኝ ደህና ሆኚ። ይህንን በሚላት ጊዜ ልብሶቹን አውልቆ ሰጥቷት ከእርሷ ዘንድ ወጣ። የተሞሸረበትን ልብስ ለውጦ ከባህር ዳርቻ እስከሚደርስ መንገዱን ተጓዘ። ልብሶችን ሁሉ ሽጦ ለድሆች፣ ለችግረኞች ምጽዋትን ሰጠ። እርሱም ጨርቅ በመልበስ እንደ ድሃ ሆኖ ቁራሽ እንጀራ እየለመነ በየጥቂቱ እየተመገበ እስከ ሀገረ ሩሃ ድረስ ሄደ። ከዚያም በደረሰ ጊዜ ወደ ቤተክርስቲያን ውስጥ ገብቶ ለሩሃ ንጉሥ ለአቃሪዎስ በስብከት ወራት የተላከለትን ክብር ይግባውና የጌታችን የኢየሱስ ክርስቶስን ስዕልና የእመቤታችን የቅድስት ድንግል ማርያምን ስዕል አግኝቶ ከስዕሎቹ ተሳልሞ በረከትን ተቀበለ። ወደ ሉል እግዚአብሔርን ፈጽሞ እያመሰገነ ጸለየ። ወጥቶም ኑሮውን ከድሆች ከምስኪኖች ጋር አደረገ። ከዚያ በኋላ መጸለይና መጾምን ጀመረ። እስከ ምሽትም ይጾማል፣ በቀን በሌሊትም ጸሎቱን አያቋርጥም። ምጽዋትንም ከድሆች ጋር ተቀብሎ እርሱ መልሶ ለሌሎች ይሰጣል። ከዚያችም ዕለት በነጋ ጊዜ ወደ ሰርጉ አዳራሽ አባትና እናቱ ሲገቡ ሙሽራው ልጃቸው ሙሴ ከጫጉላ ቤት እንደሌለ ሰሙ። ደስታቸውን ወደ ሐዘን፣ የሰርጉን ዘፈን ወደ ልቅሶ ወደ ዋይታ ተለወጠ። ከዚህም በኋላ አውፊምያኖስ ባሮቹን ጠርቶ ብዙ ገንዘብ ሰጣቸው እንዲህም አላቸው፣ ልጄን እስከምታገኙት ድረስ ሁለት ሁለት እየሆናችሁ ወደ ሀገሩ ሁሉ ይሉ ለድሆችና ለችግረኞች ምጽዋትን ስጡ። እነርሱም በሀገሩ ሁሉ ተበታተኑ። ከአባቱ አገልጋዮቹ ሁለቱ አገኙት፣ ግን አላወቁትም። ምጽዋትን ከዶች ጋር ሰጡት። ቅዱስ ሙሴም አውቋቸው እንዲህ ብሎ አመሰገነ፤ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ስለ አንተ ፍቅር ከአባት የባሮዎች እጅ ምጽዋትን እቀበል ዘንድ ለዚህ ታላቅ ክብር አድለኛልና፣ አመሰግናለሁ። የአባቱ አገልጋዮቹ ብዙ ወራት በሁሉም ሀገሮች ሲዞሩ ኑረው ኑረው አውፊሚያኖስ ጌታቸው ተመለሱ። የእግዚአብሔር ሰው ቅዱስ ሙሴም ከሰንበት ቀኖች በቀር እህልን የማይቀምስ እስኪሆን ድረስ ተጋድሎን በመጨመር በየሁለት በየሶስት ቀኖቹ የሚጾም ሆነ ከዚያ በኋላ መቤታችን የከበረች ድንግል ማርያም ከዚያች ቤተክርስቲያን ካህናት ውስጥ ለአንድ ደግ ጻድቅ ቄስ ተገልጻ እንዲህ አለችው በጠዋት ወደ ቤተክርስቲያን ውጪ ውጣ ከምሰስቱ አጠገብ ብቻውን ቆሞ የሚጸልይ ሰው ታገኛለህ የእግዚአብሔር ሰው ሆይ ወደ ቤተክርስቲያን ግባ በለው በውጭም አትተው ጾሙ ጸሎቱ በእግዚአብሔር ፊት መዓዛው ጣፋጭ እንደሆነ ዕጣን ተቀባይነትን አግኝቷልና ሲነጋም ያ ቄስ ወደ ቅዱስ ሙሴ ሄዶ የእግዚአብሔር ሰው ሆይ ወደ ቤተክርስቲያን ግባ አለው። ሙሴም አባቴ ሆይ በከበረ ቦታ ላይ መቆም የማይገባኝ ኃጢአተኛ ነኝና ተወኝ አለው። ቄሱም ወደ ቤተ መቅደስ አስገባ ዘንድ ከቅድስት ድንግል ማርያም ወደ አንተ ተልኬ ያለሁ ብሎ መለሰለት፣ ወደ ቤተ መቅደስ የሚያስገባው ዘንድ እንዳዘዘችው ነገረው። ከዚያም በኋላ አስገባው። ከዚህም በኋላ የእግዚአብሔር ሰው ሙሴ ወደ ሀገረ ጠርሴ ሲሄድ ዘንድ አስቦ፣ እርሷም የሐዋርያው ጳውሎስ ሀገር ናት። እንዲህም አለ እስከ ዕለተ ሞቴ በውስጡ አኖራለሁ። ሥጋውም ምንም በሮሜ ሀገር የሚኖር ቢሆን የትውልድ ሀገሩ ናትና በረከትን እቀብላለሁ። በሌሊትም ወጥቶ ወደ ባህር ዳርቻ ሄደ። ወደ ጠርሴስ መሄድ ዘንድ በመርከብ ተጫነ። በባህር መካከልም ታላቅ ነፋስ ተነሳበት። ባህሩም ከነፋሱ ኃይል የተነሳ ታወቀ። ወደ የት እንደሚሄዱ አያውቁም ነበር ቀኑ ጨልሞባቸዋልና። ስለነፍሳቸውም ድህነት ወደ እግዚአብሔር ለመኑ። በዚያን ጊዜ ባህሩ ጸጥ ብሎ ታላቅ ደስታ ሆነ። ብርሃንም ታየ። ወደ ሮሜ ሀገር ወደብም እንደደረሱ አወቁ። ቅዱስ ሙሴም ተነስቶ በመርከብ ውስጥ ያሉትን በሰላምታት ተሰናብቷቸው ጉዞውን ጀመረ። በልቡም እንዲህ አለ ይህ ሁሉ በእግዚአብሔር ፈቃድ ሆነ። እንግዲህ እስከ ዕለተ ሞቴ ራሴን ለማንም እንዳልገልጥ ህያው ጌታዬ ኢየሱስ ክርስቶስን የሚያውቀኝ የለምና በአባት የደጅ እኖራለሁ። ይህንንም ብሎ ወደ አባቱ ቤት ተጓዘ። በመንገድም ላይ አባቱን ተገናኘው ብዙ ሰውም ተከትሎት ነበርና የእግዚአብሔር ሰው ሙሴም ቀረብ ብሎ አባቱን የተቀመጠበትን ፈረስ ልጓሙን የያዘ። እንዲህም አለው። እግዚአብሔር የባረከ ያከበረህ አንተ ደግሰው። እግዚአብሔርም ኃጢአትን ይቅር ይበልህ፣ የልብህንም ልመና ይስጥህ። እኔ መጻተኛ ደሃ ሰው እንደሆነ ለመጻተኛውና ለችግረኛው የምትራራ ሁን ከማዕድ ፍርፋሪ ትመግበኝ ከወደድ መኖሪያን በቤተ አንፃር በደጃፋ አድርግልኝ። ዋጋህንም የሚሰጥህ እግዚአብሔር ነውና አለው። በዚያን ጊዜ አውፊምያኖስም የልጁ የሙሴ ስደት አስታውሶ በተቃጠለ ልብ አለቀሰ፣ መኖሪያውን በቤቱ ደጅ እንዲሰሩለት አዘዘ። ሁለተኛም ከሀገሩ አገልጋዮች አንዱን በሚያሻው ነገር ሁሉ እንዲያገለግለው አዘዘው። የእግዚአብሔር ሰው ሙሴም ያን የሚያገለግለውን ወንድሜ ሆይ ከሰንበት ቀኖች በቀር መብልና መጠጥ እንዳታመጣልኝ እለምንሃለሁ። ይኸውም ከቁርባን በኋላ ግማሽ እንጀራ፣ የጽዋ ውሃ ብቻ ነው አለው። በጾምና በጸሎት እየተጋደለ በዚያ በአባቱ ደጅ ዐሥራ ሁለት ዓመት ኖረ። ሰውን የሚወድ ቸር ጌታችን ኢየሱስ ክርስቶስ ከዚህ ዓለም ድካም ሊያሳርፈው ወዶ ተገለጠለት። እንዲህም አለው የመረጥኩህ አንተ ብፁዕ ነህ አንተ፣ ፈቃድ እንፈጽምሃልና በዚህ ዓለም ከደስታ ሀዘንን ከብልጽግና ድህነትን መርጣሃልና እኔም የማይጠፋ ብልፅግና እንሰጥሃለሁ። ዳግመኛም ስምህን ለሚጠራ መታሰቢያን ለሚያደርግ፣ የተራበውን ለሚያጠግብ፣ የተጠማውን ለሚያጠጣ፣ የተራቆተውን ለሚያለብስ፣ ገድህን ለሚጽፍ ወይም ለሚያጽፍ፣ ስለ ስምህ በጎ ስራ ሁሉ ለሚሰራ ቃል ኪዳንን ሰጠው፣ በሰማያዊ መንግስትን በጎ ዋጋን ሰጠዋለሁ።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 ወረቀቱንና ቀለሙን አመጣለት። የከበረ እግዚአብሔር ሰው ሙሴ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ጻፈ። በአራተኛው ቀን ያችን የጻፋትን መጽሐፍ በእጁ ጨበጣት፣ በእሁድም ቀን በሰላም አረፈ። መላእክትም ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ለሚያገለግሉት የዘላለም ደስታ ለሚሰጥ ለነበረና ለሚኖረው ፈጣሪያችን ምስጋና ይሁን እያሉ ነፍሱን ተቀብሏል። ሕዝቡም ሁሉ በቅዳሴ ጊዜ በቤተክርስቲያን ውስጥ ተሰብስበው እያሉ። ከመሠዊያው ላይ የጌታችን ህጎቹን፣ ስርዓቱን የሚያደርጉ ደጋጎች፣ አገልጋዮች፣ ባሮች የተመሰገኑ ናቸው፣ እነርሱም ወደ ዘላለም ተድላ ደስታ ይገባሉ የሚል ቃል ሲጮህ ሰሙ። ሊቀጳጳሳቱና ኤጲስቆጶሳቱ፣ ቀሳውስቱና ዲያቆናቱ፣ ህዝቡ ሁሉ በሰሙ ጊዜ በላያቸው ታላቅ ፍርሃት ወደቀባቸው። የቅዳሴው ስርዓት ከተፈጸመ በኋላ ይህን ምስጢር ይገልጽላቸው ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ በመጸለይ ማለዱ። በዚያን ጊዜ የእግዚአብሔርን ሰው በአውፊምያኖስ ቤት ፈለጉ እነሆ እርሱ ነፍሱን በእግዚአብሔር ሰጥቷልና፣ የሚል ቃል ሰሙ። ሊቀጳጳሳቱም ይህን ነገር ሰምቶ አውፉሚያኖስን ጠራውና ይህ ታላቅ ጸጋ በቤት ውስጥ ሲኖር በሕይወቱ ሳለን እንድንጎበኘው በረከቱን እንድንቀበል ለምን አልነገርከንም? አለው አውፉሚያኖስም እንዲህ ብሎ መለሰ ክቡር አባቲ ሆይ ቅድስና ሄይ መስክር ይህን የሚመስል በቤት ውስጥ እንዳለን አላወቅኩም። በዚያን ጊዜ ሊቀጳጳሳቱ ከሁሉ ካህናት ህዝብ ጋር ተነስቶ ወደ አውፉሚያኖስ ቤት ሄደ። የከበረ እግዚአብሔር ሰው ሙሴንም ባረፈበት ቦታ አገኙት። ክርታሱን በእጅ ውስጥ ነው። ሊቀ ጳጳሳቱ ያችን ክርታስ አንስቶ የእግዚአብሔር ሰው ሙሴ የአውፊምያኖስ ልጅ እናቱም አግልያስ እስከሚለው ስሙ እስኪደርሱ በሕዝቡ ሁሉ ፊት አነበባት። እናትና አባቱም በሰሙ ጊዜ ደነገጡ፣ መሪ ልቅሶንም አለቀሱ፣ ቤተሰቦቻቸውም ሁሉ። በዚህ በኋላ ሊቀ ጳጳሳቱ አጽናንቶ ጸጥ አደረጋቸው። በዚያን ጊዜ ሊቀ ጳጳሳቱ የሀር ልብስ አስመጥቶ በክብር ገነዘው ወደ ቤተ ክርስቲያንም ወስደው ከስጋው እስከሚባረኩ በቤተ መቅደስ አኖሩት ካህናቱና ሕዝቡ ሁሉ። ከዚህ ሁሉ በኋላ ብዙ በሽተኞች፣ ዕውሮች፣ አንካሶች፣ ደንቆሮች፣ ዲዳዎች መጥተው ከስጋው በተሳለሙ ጊዜ ሁሉም ከደውያቸው ዳኑ። በዚያችም ቀን ታላቅ ደስታ ሆነ። ሕዝቡም በበዙ ጊዜ የልጁን የሙሴን ስጋ ከአልጋው ላይ እንዳይጥሉ አውፊምያኖስ ፈራ። ብዙ ገንዘብም አምጥተው ይበቱን ዘንድ አገልጋዮችን አዘዛቸው ስጋውን ትተው ወደ ተበተነው ገንዘብ ይሄዳሉ ብሎ አስቦ ነበር፣ ግን ከቶ አንድ እንኳን ወደ ገንዘቡ የሄደ የለም። ከዚያ በኋላ ስጋው በታላቋ በሐዋርያት ጴጥሮስና ጳውሎስ ቤተክርስቲያን አኖሩ። ከስጋውም ብዙ ድንቅ ተአምራቶች ተደረጉ። እውሮች አይተዋልና፣ አንካሶችም ቀንተው ይሄዳሉና፣ ደንቆሮችም ይሰማሉና፣ ለምጻሞችም ይነጻሉና፣ አጋንንትም ያደሩባቸው ይወጡላቸዋልና፣ ሁሉም ካለባቸው ደዌ ይድናሉና። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህ ቀን ዳግመኛ የቁስጥንጥንያ ንጉሥ የቴዎዶሲዮስ ልጅ የቅዱስ ገብረ ክርስቶስ የእረፍቱ መታሰቢያ ነው። ይህም ቴዎዶሲዮስ እግዚአብሔርን የሚፈራ ነው። ሚስቱም በጎ የምትሰራ እግዚአብሔርን የምትፈራ ናት። ስሟም መርኬዛ ነው። እነርሱም ልጅ ስለሌላቸው ያዝኑ ነበር። ወደ ኢየሩሳሌምም ሂደው ስዕለትን ተሳሉ፣ ቸር መሐሪ ወደ ሆነ እግዚአብሔር ለመኑ። እርሱም ልመናቸውን ተቀብሎ ይህን ያማረ ልጅ ሰጣቸው። ስሙንም አብድል መሲህ ብለው ሰየሙት። ትርጓሜው ገብረ ክርስቶስ ማለት ነው። የቤተ ክርስቲያን ትምህርት ሁሉ የሥጋዊም ትምህርት አስተማሩት። አድጎም በጎለመሰ ጊዜ የሮምን ንጉሥ ልጅ አጭተው እንደ ሥርዓቱ አጋቡት። ከሌሊቱ እኩሌታም በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽራይቱ ገባ። እጇንም ይዞ ከእርሷ ጋር ቃል ኪዳን አደረገ። ከዚያም የሃይማኖት ጸሎት በአንድ አምላክ እናምናለን የሚለውን እስከ መጨረሻው ጸለየ። የተሞሸረበትን ልብስ ከላይዋ አውልቆ የግምጃ ልብስ ለበሰ። ወደ ሙሽራይቱም ሂዶ ራሷን ሳማት፣ እንዲህም እያለ ተሰናበታት፤ እግዚአብሔር ከአንቺ ጋር ይኖር፣ ከሰይጣን ሥራ ሁሉ ያድንሽ። እርሷም አልቅሳ ጌታዬ ወዴት ትሄዳለህ? ለማንስ ትቶኛለህ? አለችው። እርሱም በእግዚአብሔር ዘንድ ተውሻለሁ፣ እኔ ጌታዬ ኢየሱስ ክርስቶስን ልከተለው ሄዳለሁ፣ የአባት የመንግሥት ኃላፊ ነውና፣ አንቺም መሐላሽን አስቢ አላት። ያን ጊዜ መሐላዋን አስባ ዝም አለች። ለሰርጉም የታደሙት ሁሉ እንደተኙ በሌሊት ወጥቶ ወደ ባህር ዳርቻ ደርሶ በመርከብ የሚጓዙ መንገደኞችን አገኘ። የአመት መንገድ ወደሚሆን አርማንያ እስከሚደርስ ከነርሱ ጋር ተጓዘ። ነግት ወደ ሰርጉ አዳራሽ አባትና እናቱ በገቡ ጊዜ ሙሽራው ልጃቸውን አላገኙ። ሙሽሪትንም ልጃችንን ወዴት አለ ብለው ጠየቋት። እርሷም እንዲህ አለቻቸው በሌሊት ወደ እኔ ገባ፣ መሐላን አማለኝ፣ ከእኔ ጋር ቃል ኪዳን አደረገ፣ ራሴንም ስሞኝ ከእኔ ዘንድ ወጣ እኔም እያለቀስኩ ብቻ የናደርኩ። ነገሯንም ሰምተው ወድቀው በመጮህ ታላቅ ልቅሶን አለቀሱ። በዚያችም ጊዜ በሀገሮች ውስጥ ሁሉ ልጁን ገብረ ክርስቶስን ይፈልጉ ዘንድ ንጉሱ አምስት መቶ አገልጋዮችን ላከ። ለድኆችና ለችግረኞች፣ ለምስኪኖች ምጽዋት አድርገው የሚሰጧቸውን ብዙ ገንዘብም ሰጣቸው። ገብረ ክርስቶስ ግን በእመቤታችን በቅድስት ድንግል ማርያም ስም በአርማና የሀገር በተሰራች በአንዲት ቤተክርስቲያን ደጅ የሚኖር ሆነ። አባቱ የላካቸው ሁለት አገልጋዮች በዚያ ደርሰው ስለ እርሱ መረመሩ፣ ግን ወሬውን ማግኘት ተሳናቸው። ለድሆች ምጽዋትን ሰጡ፣ እርሱም ከድሆች ጋር ምጽዋትን ተቀበለ። በዚያም ዐሥራ አምስት ዓመት ከኖረ በኋላ እመቤታችን ቅድስት ድንግል ማርያም ለአንድ ቄስ ተገለጸችለት ቦታውንም አመልክታ እንዲህ አለችው፣ የእግዚአብሔር ሰው ገብረ ክርስቶስን ይዘህ ከቤተ ክርስቲያን ውስጥ አስገባው ከውጭ አትተወው። ቄሱም እመቤታችን እንዳዘዘቸው አደረገ። ከዚህም በኋላ የተመሰገነ ገብረ ክርስቶስ በሌሊት ተነሳ፣ የእመቤታችንን ምስል ፊት ቆሞ ጸለየ፣ እንዲህም አላት እመቤቴ ሆይ የተሰወረውን ስራዬን አንቺ ለምን ገለጥ? አሁንም ወደሚሻለኝ ምሪኝ። ይህንንም ብሎ የእመቤታችን ስዕሏን ተሳልሞ በሌሊት ወጥቶ ወደ ባህር ወደብ ደረሰ። ወደ ሌላ ሀገርም ሊሄድ ወዶ በመርከብ ተሳፈረ። ግን በእግዚአብሔር ፈቃድ ከአባቱ ሀገር ደረሰ። የአባትና የናቱ ባሮችም እየናቁትና እየሰደቡት በአባቱ ደጅ ዐሥራ አምስት ዓመት ኖረ። ሲገቡና ሲወጡም ሽታው እንዳያስጨንቀን ይህን ምስኪን አስወግዱልን ይላሉ። ወጭትና ድስትም ማጥቦ በላዩ ላይ ይደፉበታል። ውሾችም እንዲናከሱበትና እንዲበሉት የስጋ ትርፍራፊ ይጥሉበታል። ውሾች ግን ቁስሉን ይልሱለት ነበረ። እንደዚህም አብዝተው አሰቃዩት። ከዚያም በኋላ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ ኢየሱስ ክርስቶስ ሆይ ለአባቴና ለእናቴ ባሮች በደል እንዳልሆንባቸው ወደ ወዳንተው ሰደኝ። በዚያንም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ ገድሉን ከመጀመሪያ እስከ መጨረሻ ጻፈ፣ በእጁም ጨብጧት አረፈ። በእሁድም ቀን ህዝቡ ሁሉ ካህናቱ ከሊቀ ጳጳሳቱ ጋር በቅዳሴ ጊዜ በቤተ ክርስቲያን ውስጥ ሳሉ የእግዚአብሔርን ሰው በንጉስ ቴዎዶሲዮስ ቤት ፈልጉት የሚል ቃል ከሰማይ ሰሙ። በዚያን ጊዜ ሄደው ባረፈበት ቦታ አገኙት፣ በእጁም ውስጥ የጨበጠውን ክርታስ አዩ። ሊወስዷትም ሽተው መውሰድ ተሳናቸው። በአንድነት በጸለዩ ጊዜ እጁ ተፈታ፣ ወስደው አነበቧት። አባትና እናቱ ልጃቸው እንደሆነ አወቁ። ታላቅ ጮኸትም ሆነ፣ መሪ ልቅሶንም አለቀሱ። አክብረውም ቀበሩት። መቃብሩም በሽተኞችን ሁሉ በመፈወስ ድንቆች የሆኑ ብዙ ተአምራትን የሚያደርግ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የታላቁና የከበረ አባታችን አረጋዊ ዘሚካኤል የሚባለው መታሰቢያው ነው። ይህም ቅዱስ ከእርሱ ጋር ዘጠኝ የሆኑ ቅዱሳን የእግዚአብሔር አገልጋዮች ወደ ኢትዮጵያ ሀገር እስካደረሳቸው ድረስ በመንገድ የመራቸው እርሱ ነው። እርሱም የዘንዶን ጅራት በመያዝ ከደብረ ዳሞ ተራራ ላይ ወጣ። በዚያም ፍጹም የሆነ ተጋድሎን ፈጸመ። ክብር ይግባውና ከጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ተቀበለ። ከመምህሩ ከአባ ጳቁሚስ ዘንድ እንደተማረ ለልጆቹ መነኮሳት ስርዓተ ማህበርን ሰራላቸው። ከዚያም በኋላ በእግዚአብሔር ቸርነት እንደ ሄኖክና እንደ ኤልያስ ከሞት ገጽ ተሰወረ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ ጸሎት ይማረን በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የመራካዋና ከእርሱ ጋር ያሉ ሰማዕታትም የዱማቴዎስና የእምራይስ የአራት መቶ ሰላሳ አንድ ሰማዕታት መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም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 አባ ማቲያስ የአረጋዊ ረድ። ወርሃዊ በዓላት አቡነ አረጋዊ ዘሚካኤል፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ነሳሂት። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙሩ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 41 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳን እናቶቻችን በረከት ረዴት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። ስሙን ጠርተን እንዳናፍር በቸርነቱ ይፍቀድልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ከቅዱሳን አባቶቻችን በረከት ረዴት ያሳትፈን። ከቅዱስ ፊልጶስ ጃንደረባውን ካጠመቀው ሐዋርያ ከአቡነ አረጋዊ ከቅዱስ ገብረ ክርስቶስ በረከት ረዴት ያሳትፈን በዓሉን በዓለ ፍስሐ ወሐሴት ያርግልን ለብርሃነ ልደቱ በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከማሕፀን ነብክ ያህል እግዚአብሔር አቢ ኦ ግዜ ኢየሱስ ክርስቶስ ስራ ኃጢአት የው ኃጢአተ ኩሉ ህዝብከ ማእሰረ ኃጢአት እግዚአብሔር ይፍታ እግዚአብሔር ይባርክ ሰላም ያሳደረ ሰላም ያወለን ሰላም የዋለ ሰላም ያሳድረን